ሰላም ጤና ይስጥልን። አድማጭ ተመልካቾቻችን ከቶክ ምሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶች የአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳብ እንዳይሰጡ የሚከለክል ደንብ ወጣ። የኢትዮጵያ የደረጃዎች ኢንስቲትዩት ጠንካራ የቴክኒክ ድጋፍ ሲደረግለት የቆየው የኢትዮጵያ ማሪታይም ባለስልጣን ሰርቲፋይድ ሆነ። ኦብነግ በምርጫ ቦርድ መሪነት እና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል አስጠንቅቋል። በኦሮሚያ ክልል ከሁለት ሚሊዮን ሄክታር በላይ መሬት በአሲዳማነት መጠቃቱን የክልሉ ግብርና ቢሮ አስታወቀ። የዩክሬን ና ሩሲያ የሰላም ድርድር ለውጥ እንዲኖረው ዶናልድ ትራምፕ ና ቭላድሚር ፑቲን መገናኘታቸው ግድ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር አስታወቁ። የአማራ ክልል ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሐሳብ እንዳይሰጡ የሚከለክል ደንብ ወጣ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም በአወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከታተሉ ና አባል እንዳይሆኑ ይከለክላል። የዳኞች ና የጉባኤ ተሿሚዎች የስነ ምግባር ና የዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት አምስት 2017 ዓ ም ነው ደንቡን ያጸደቀ የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ እለት ጀምሮ ተግባራዊ እንዲሆን ውሳኔ ያስተላልፏል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በ2014 የወጣው አዋጅ ለዳኞች ና ለጉባኤ ተሿሚዎች የሥነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ የቆየው ሥነ ምግባርና ዲሲፕሊን ደንብ የወጣው በ207 ዓ ም ነበር። የደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጽነት የጎደላቸው ጉዳዮች ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በሰጠው መረጃ አስታውቋል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞ ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀምን ማካተት በማስፈለጉ እንደሆነ ፍርድ ቤቱ ገልጿል። የኢትዮጵያ የደረጃዎች ኢንስቲትዩት ጠንካራ የቴክኒክ ድጋፍ ሲያደርግለት የቆየው የኢትዮጵያ ማሪታይም ባለስልጣን ሰርቲፋይድ ሆኗል። የኢትዮጵያ ደረጃዎች ኢንስቲትዩት ጠንካራ የቴክኒክ ድጋፍ ሲያደርግለት የቆየው የኢትዮጵያ ማሪታይም ባለስልጣን በአይሶ 9001ና 2015 በዛሬው ዕለት ሰርቲፋይድ ሆኗል። በሰርቲፊኬት ርክክብ ስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ኢንጂነር አብዱልበር ሸምሱ በንግግራቸው በአፍሪካ ከሶስቱ ግዙፍ አንዱ የሆነውና የአስር መርከቦች ባለቤት በ350 ወደቦች ደርሶ እቃን የመጫን አቅም ባለው ተቋማችን ውጤቱ የበለጠ ለማሳደግና በዘርፉ የላቀ ለውጥን ለማምጣት እየተሰራ መሆኑን ገልጸው፣ ይህም የአይሶ 9 15 ደረጃ መጠቀማችን ከሚኖረው ተቋማዊ ጠቀሜታ ባሻገር ዘመናዊ አሰራርን በመከተላችን የሚመጣ ለውጥ የሚፈጥርልን ዓለም አቀፋዊ ተቀባይነት እና ተመራጭነት በመኖሩ ሀገራዊ ፋይዳው ትልቅ ነው ብለዋል። ለዚህ ስኬት እንድንበቃ ልዩ ድጋፍ ያደረገልን የኢትዮጵያ የደረጃዎች ኢንስቲትዩት በእጅጉ እናመሰግናለን ያሉት ዋና ዳይሬክተሩ በጋራ የመስራት ጅምራችን ተጠናክሮ ይቀጥላል በማለት የምስጋና የእውቅና ሰርተፍኬት ለኢንስቲትዩት ተወካይ አስረክበዋል። በስነስርዓቱ የተገኙት የኢንስቲትዩት ተወካይ እና የስልጠና ቴክኒክ ድጋፍ መሪ ዋና ስራ አስፈጻሚ አቶ መንግስቱ ተፈራ በበኩላቸው የኢትዮጵያ በየደረጃ ኢንስቲትዩት ባለስልጣን መስሪያ ቤት ያለውን ሀገራዊ ሚና ከግምት በማስገባት ልዩና ተከታታይ ያለው የቴክኒክ ድጋፍ ማድረጉን ገልጸው በቀጣይም ባለስልጣኑ ስርዓቱን በመተግበር ተከታታይነት ያለው መሻሻል ለማምጣት ሊሰራ ይገባል ብለዋል። ኦብነግ በምርጫ ቦርድ መሪነትና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል አስታወቀ። የፓርቲው አመራርነትን ለመንጠቅ በመንግስት የተቀነባበረ ስራ እያሴሩብኝ ነው፣ የትግጭት ውስጥ እንድገባ እየገፉኝ ነው ብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነት የሶማሌ ክልል መንግስት ተባባሪ በተቀናጀ መልኩ የፓርቲው አመራርን ለመበተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል አስታውቋል ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ ም የተፈረመው የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲው ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲል አስጠንቅቋል። የተቀናጀ መንግስታዊ ዘመቻ እየተፈጸመብኝ ነው ያለው ቅቡልነቴን ለማሳጣት እና የፌዴራል መንግስት በ2010 ዓ ም የተፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ሲል ነው ብሏል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 2017 ዓ.ም በጅጅጋ በሚገኘው ዋና ጽህፈት ቤቱ በኩል ባወጣው መግለጫ ዘመቻ በዲሞክራሲያዊ መንገድ የተመረጠውን የፓርቲው አመራሮችን፣ ማዕከላዊ ኮሚቴ እና ህገ መንግስታዊ መዋቅርን ለማፍረስ ነው ሲል አስታውቋል። የተጠቀሙበት ያለው ስልት የተሳሳተ ሲል በመግለጽ ክልሉን ለማረጋጋት ውስጥ የሚከት ግጭትም ሊቀሰቀስ የሚችል እንደሆነ አስጠንቋል። በኦሮሚያ ክልል ከሁለት ሚሊዮን ሄክታር በላይ መሬት በአሲዳማነት መጠቃቱን የክልሉ የግብርና ቢሮ አስታወቀ። በኦሮሚያ ክልል ከ2 ሚሊዮን ሄክታር በላይ የሚሆነው መሬት በአሲዳማነት መጠቃቱን የክልሉ ግብርና ቢሮ አስታውቋል። ቢሮ የአፈር አሲዳማነት በኖራ በማከም ምርታማነቱን ለማሳደግ እየተሰራ መሆኑን ገልጿል። በኦሮሚያ ግብርና ቢሮ የአፈር ልማት ማሻሻል ዘርፍ ዳይሬክተር አቶ ውሸቱ ለገሰ የአፈር አሲዳማነት ምርታማነትን ከሚቀንሱ ችግሮች አንዱ መሆኑን ጠቅሰዋል። በክልሉ ከ2 ሚሊዮን ሄክታር በላይ መሬት በአሲዳማነት መጠቃቱን ለኤፍኤም የተናገሩት ዳይሬክተሩ በአፈር አሲዳማነት የተቃጠለ መሬትን ለማከም ምርታማነትን ለማሳደግ በርካታ ስራዎች እየተሰሩ ነው ብለዋል። በዚህም የጉደር ኖራ ፋብሪካ ከ193 ሺህ በላይ ኩንታል ኖራ በማምረት ለአርሶ አደር ማሰራጨቱን ተናግረዋል። አርሶ አደሮች በአሲዳማነት የተጠቃውን መሬት ላይ የአፈር አሲዳማነትን መቋቋም የሚችሉ ሰብል ዝርያዎችን እንዲያለሙ የግንዛቤ ማስጨበጫ ስራ ተሰርቷልን። ብለዋል በሀገር አቀፍ ደረጃ አርባ በመቶ የሚሆነው ለእርሻ የሚውለውን መሬት በአፍራ ሲዳማነት የተጠቃ መሆኑን የግብርና ሚኒስቴር በቅርብ ይፋ ማድረጉ ይታወሳል። ሚኒስቴሩ ለእርሻ የሚውለውን መሬቱን ለማከም ከአርሶ አደር ጋር በመተባበር እየተሰራ መሆኑን ገልጿል። የዩክሬን ሩሲያ የሰላም ድርድር ለውጥ እንዲኖረው ዶናልድ ትራምፕ እና ቭላድሚር ፑቲን መገናኘታቸው ግድ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ተናገሩ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በቱርክ በሚካሄደው የዩክሬን ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕ እና የሩሲያው ፕሬዚዳንት ቭላድሚር ፑቲን መገናኘታቸው አስፈላጊው መሆኑን ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን ሀገሮች የውጭ ጉዳይ ሚኒስቴሮች ጉባኤ ላይ ከተገኙ በኋላ ፕሬዚዳንት ትራምፕ እና ፑቲን በቀጥታ በዚህ ርዕስ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቮሎዲሚር ዜሌንስኪ ሀገራቸው በኢስታንቡል ለሚደረገው ውይይት ልኡካን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከው ዝቅተኛ ደረጃ ያለው ልኡክ ነው ሲሉ ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላድሚር ሜዲንስኪ በበኩላቸው የክሪምሊን ቡድን ሁሉም አስፈላጊ ብቃቶች እንዳላቸው ተናግረዋል። መካከለኛው ምስራቅን እየጎበኙ ያሉ ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮች ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል። አድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ላይ ለተያዝ ናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።